ኦይን አይን። የአይን ፊደል መውጫ ቦታ አይን ከጎሮሮ መካከል የምትወጣ ፊደል ናት። ከመውጫ ቦታውም ይበልጥኑ መቀራረብ ይከሰታል። የአይን ፊደል ባህሪ አይን ሶስት ባህሪዎች አሏት። አንደኛ፣ መቅጠን ማለትም ድምፅ ከላይኛው ላንቃ ጋር ምንም አይነት ግጭት ስለማይኖረው በቀጥታ ይጓዛል። ሁለተኛ የትንፋሽ ፍሰት መታገድ ማለትም ከሙጫ ቦታ በመቀራረቡ ምክንያት ትንፋሽ ከአፍ በኩል አይወጣም ማለትም የታገደ ይሆናል ማለት። ሦስተኛ የድምፅ በከፊል መለቀቅ በምንናገራት ጊዜ መካከለኛ እርዝማን ያለው ቆይታ ይኖራታል። ምሳሌ ስኩን ስትሆን፣ ናዕቡዱ፣ ያዕተሚዱ ፈትሓ ስትሆን፣ ዐበሰ